ሲና የምትባል እንዲች ዞማች የሆነች ልጅችን ወጥታ ማታውቅ የዱላ ብርቁ የዱላ ባልተቤት የሆነችን ሴት እንዲ አስመልጣታለሁ ብላ ገደል አስገባቻት። ወይ ሊና እንዲ አንቺ በሄርሽበት ጥሩ ነገር ሰርተሽ የምትመለሽ መቼ ነው? የጽናት አባት እንግዲህ ጉዲ ታወቀ። የጽናት አባትን መቀመጫ አሳጡት። የአባወራ ሚስት ይዛ ጠፋች ብለው እንዲሁም የሰው ሚስት ባለትዳር የሆነችን ሴት ሊና ይዛ ጠፋይ ተብሎ ወይ ሊና ለጋሽ አሰገድ እንደወንዶ የጠውን ተሆነችባቸው ማለት ነው። አሁን እንግዲህ የበዛብህ ሚስት ብርቅዬ ሊናን ተከትላ ከተማ መጥታለች። ከተማ ስትመጣም ደግሞ ያነእስቢል የሚባል ሌባ ሰውዬ አሁንም ልብሷንና የያዘቻትን ትንሽ ገንዘብ ወሰደባት። እሷም ስቅስቅ ብላ እያለቀሰች ነው። ከፍቷታል። እንደወንዶ የበዛብህ ግፍ ይሆን እንዴት? እንግዲህ ብርቅዬ አርፈሽ አትቀመጭም እንዲሁ ካልሆነ ወዲያ ተመለሽ ምናም ትላታለሽ ማለት ነው። እዚህ ጋር ናሁምና መሮምን እያወሩ ነው ወደሚለው ስንመለስ ናሁምና ምሮም የሚያወሩት ስለምንድን ነው ወደሚለው ስንሄድ የሰኒሂት ለስ ወን ጥቁማ አድርግባን አድርጋባን ነበር። እንዲሁም ደግሞ የሰኒሂት ባመለከተቻቸው መልኩ ጽዮንን በቁጥጥር ስር አውለዋታን፣ ፖሊሶቹ ማለት ነው። ጽዮን ግን ከዚህ ምንም ነገረኛ ብትሆን የዚህ አይነት የማሳገት አይነት እድሉን ብታገኝ ደስ ይላታል። ነገር ግን ደግሞ ለማሳገት እድሉ የላትም። በጣም ሴትየዋ በጣም አስቸጋሪ ሁኔታ ላይ ነው ያለው። ምክንያቱም ይች ሰኒ ብትለቀቅ ይህ ሌባ ሰውዬ ምን እንደሚያደርግ አስባችሁታል? አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የተወደዳችሁ የቻናሌ ተከታታዮች ሁላችሁንም አመሰግናለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ለሁሉም እንዲደርስልኝ ያዳርሱልኝ። እንግዲህ ናሆም እናቱ ደውላለት፣ እኔ ፖሊስ ጣቢያ ነኝ ትለዋለች። ለምን እማዬ? ይላታን በቃ ጽዮንን እኮ ፖሊሶች ወሰዷት፣ ሰኒን በማሰር ተባብረሻን ወይም ተጠርጣሪ ነሽ ብለው ወስደዋታል ትለዋለች። እማዬ እንዴት ሊሆን ይችላል ብሎ እሱም ተከትሎ ይሄዳል። መሮም ደግሞ አንተን ተከትዬ እየሄዳለሁ ትላለች። መሮና ናሆሜ ስለ ልጃቸው እያወሩ ነበር። ልጃችን ልጃችን እያሉ ስለ ልጃቸው ሲያወሩ ይህንን ዜና ይሰማሉ። ከዛም ከቅምጣቸው ተነስተው አብረው ወደ ፖሊስ ጣቢያ ይሄዳሉ። እዚ ጋ ምን ዴቭ ምን እያደረገ ነው ጫካ ውስጥ ወደሚለው ስንመለስ፣ ኪራና ሊና ንተተው ስለተመለሱ በጣም ግራ ገብቶታል። የሰው ደግሞ ጽናት ጋር በልጅነታቸው ቁጭ ከሚሉበት ቦታ ቁጭ ብሎ እየተገዘ ይገኛል አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ውድና የተከበራችሁ እና ተከታታዮቼ ሁላችሁም ሰብስክራይብ ላይ ክ ሼር እያደረጋችሁ እንዲታበረታት በአክብሮት ትጠይቃለሁ እዚህ ጋ ደግሞ በዛብህ አገኘው እና ድብን ጋሽ እንዴት ዋልክ ይለዋል አያውለህ ይለዋል መቼም ይለ ነገር አይመድስም ይዛ አካባቢ ሰዎች ከጋሽ አሰገድ ውጭ አሉት ማለት ነው ከዛ ስለሁሉም ነገር ሲነግረው በቃ እኔ ይተባበራለሁ ብርዝና የምናም ብሎ የሆነ ቤት አስገባው። ሁላችሁም ሰብስክራይብ ላይክ ሼር ማረጋችሁ እንዲያትረሱ ለቻናሊ አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። ይች ጽዋን የምትባል ልጅ በጣም የምነግራችሁን ነገር ከባድ ሊሆን ይችላል። ትዳሯን ትታ ትዳሯን አበላሽታ እሱም እየደበደበ ጊዜዋንና ስሜቷን ስለጎዳት በቃ ያለችበትን ነገር አደረገች። አንድ ጊዜ ከሆነ በኋላ ደግሞ ያው ወሳኔ ነው የአላህ ህዝ ነው ምንም ማድረግ አይቻልም ማለት ነው። ሁላችሁም ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ። ለቻናሌ አዲስ የሆናችሁ ሰብስክራይብ ላይክ ሼር አድርጉ። እንግዲህ የሰውዬ በጣም የእሷ አፍቃሪ ነው፣ በመጥፋቷም በጣም ደብሮታል። ደብም ደግሞ እያወቅኩ እንደማታውቃት አትምሰል። እኔ እኮ ስለ አንተና ስለ ሴትዮዋ ባሏ ምንም ሳይመስለው አንተ በጣም ተጭንቅሃል። ስለዚህ አንተና እሷ ፍቅረኛ ሞች ናችሁ ይለዋል። እንዴት አንቺ ይህን ልታውቅ ቻልሽ? ይለዋል እ ማወቅ ያለብኝ ነገር አውቅ ያለው እና ደግሞ ይህ በዛብ የሚባል ሰውዬ መቀጥቀጥ በቀር ፍቅር የሚባል አያውቅም ማለት ነው። እሱም ነግሮት ነበር። እሷም ደግሞ ተሽዬ እያለች ነግራው ነበር ማለት ነው። አሁንም ስታለቅስ ተሽዬ እያለች ነው የምታለቅሰው። የምር በጣም ትገርማለች። ከዛሯ በፊት ወይም በኋላ እየማገጠች ነበር ማለት ነው። እንዴት ይሄ ነገር ሊፈጠር ቻለ? ውድና የተከበራችሁ ቤተሰቦቻችን፣ ተከታታዮቻችን፣ ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ ሁላችሁንም በአክብሮት ጠይቃለሁ። ሰብስክራይብ አድርጎ ላይክ ሼር አድርጎ እንግዲህ ሲሆን ምን እያደረገች ነው ወደሚለው ስንመጣ በጣም አስቸጋሪ ሁኔታ ላይ ነው ያለችው፣ ብርቅዬ ማለት ነው። ጌራ ሲነሳ ምን እንደሚል አብረን የምናየው ይሆናል። ሰኒ ደግሞ ከታገተች ጀምሮ ምንም እንደስ እንደማይል ፊልሙ ተበላሽቷን ሰኒ ትለቀቅ የምትሉ ሁላችሁም ኮሜንት ላይ አሳወቁኝ ሰኒ መለቀቅ ማለት ነው። እና የተከበሯችሁ ተመልካቾች እዚህ ጋር እንግዲህ እንደምትመለከቷት ገንዘቧን እና ልብሷን በዚች ወረቀት ፊስታል ይዛ፣ አይ ጉድ፣ እንደው አዝመራቸው የት ይሆን እያለች ግራ ስትጋባ እስፒል የሚባል ልባ መቶ ጆሮዋን አላት። አሁንም በራሱ እንደሚጋለጥ እርግጠኛ እኔ፣ ወይ ሴትዮዋን ይገላታል ወይ ገንዘቡ ይቀራል ማለት ነው። ውድ እና የተከበራችሁ ተከታታዮቼ ሰብስክራይብ ላይክ፣ ሼር እያደረጋችሁ ለምታበረታቱኝ እጅጉን ከልብ አመሰግናለሁ። ብርታቶቼ ማለት ነው። ከጎኔ ሆናችሁ ለምታበረታቱኝ እጅግ ከልብ አመሰግናለሁ። ውድ የተከበራችሁ የተወደዳችሁ ተከታታዮቻችን ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ትርፍ ይበልልኝ። በያላችሁበት የዓለም ዳርቻ አሁናችሁ የምትከታተሉኝ ሰላማችሁ ብዝት ትርፍ ይበልኝ። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። እንዲሁም በመሆኑ ኪራ ከቤቱ በመመለሱ ማነው ደስ ያለው? ኪራ ከቤቱ ተመለሷን በደስታ እንኳንም ቤቱ ሳይዘረፍበት ቤቱ ተመለሰ። ነገር ግን ደግሞ ሆኖም ቶሎ ብለው ሰኒ ተቆጣጥረው ይህን ሰውዬ መከታተል የምትጀምረው ሌና ናት። ምክንያቱም ሌና ነገሩን ትደርስበታለች። ያን ሌባ ወይ ታዋጣዋለች፣ ወይ ደግሞ ተከትላ ጉዱን ታፈርጠለታለች ማለት ነው። ውድ እና እየተከበራችሁ ተመልካቾች ሰብስክራይብ በላይክ ሼር ማድረጋችሁ ቤተሰቦቻችን ሁላችሁንም ቪዲዮ እየሰራሁ በመካከል እንቅልፍ ይወስደኛል ማለት ነው። ሁላችሁም ሰብስክራይብ አድርጎ የምሬ ነው የምላችሁ። እንዴት ቪዲዮ መስራት እንዲያስጠላይ ማለት ነው። ወላይ ደክሞኛ ማለት ያኔ ዝም ብሎ ትሰራላችሁ። ቪዲዮ እይታ ከሌለው ዶላር እየቆጠረላችሁ ካልሆነ ምናምን፣ እንዴት ብላችሁ ቪዲዮ ለመስራት ይከብዳል ማለት ነው። እኛ እንኳ በአረቦች ዋይፋይ የምንጠቀመው መቼም ይሻላል። ነገር ግን ደግሞ ዳታ ሞልተው ለሚጠቀሙ ሰዎች በጣምን እጅጉን ከልብ ስራ ፈትያስ ያስ ብላል ማለት ነው። ቤተሰቦች ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። አስር ደቂቃ ከሞላልኝ ይበቃኛ። ለእኔ ራሱ ልነግራችሁ አልችልም። እንዲህ እንቅልፍ ቁጭ ብዬ ማለት ነው እያንቀላፋኝ ይገኛል ማለት ነው። ሁላችሁንም ወዳችኋለሁ። እንዲሰብሰብሰብ ብላችሁ በመሄዳችን እጅጉን ከልብ ደስ ብሎናል። ጽናት ደግሞ አባቷን አባዬ እያለች ተጠራዋለች። ከዛም ጽናት በጣም የተበደለች ሴት ናት። አሁን ግን በባሯ ተክሳሌ አሁን ብትጣላም እንኳን ውጭ ቢላትም እንኳን ሶብር በማድረጓ ግን የዝበረ ሰው ፈዝ

በጣም ደስ ብሎኛል። ያው ሰሞኑን ላወጣው ነበር ግን ይቅር፣ ከልብ በጣም ከባድ ነው። እና ደግሞ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተቀላቀሉ። ቤተሰቦች፣ ሰዎች ወዳችኋለሁ።